ራዬ ተነቀሰ፣ ማንም ተነቀሰ። ጋይዝ ቪዲዮ ላይ የምና ይሆናል እናንተም ይታያቸዋል ማለት ነው። ብዙ ሰው የዋሽ ነው በነገራችን ላይ ዩቱብ ላይ ያየው ነበረ እና የአይሚን ስም ነው የተነቀሰ የምትሉ ብዙ አላችሁ። ሲጀምር የአይሚ አይደለም። ይታያል እያሳየ ነበረ፣ ራሱ ካሜራ ላይ እያሳየ ነበረ አቅርቦት ማለት ነው። እና በጣም ያምራል በነገራችን ላይ፣ በጣም ነው የሚያምረው፣ የሚያምር ንቅሳት ነው። ታቃላችሁ፣ ቡራ ያለው ለእናቱ ያለው ክብር ለእናቱ ያለው ፍቅር፣ አጠቃላይ ለሴቶች ያለው ክብር በጣም ይለያል። ታውቃላችሁ፣ ከዚህ በፊትም በጣም ብዙ ኢንተርቪው ተደርጓል፣ በነገራችን ላይ ቡራ ማለት ነው። ብዙ ኢንተርቪው ላይ አስተውላችሁ ከሆነ አይታችሁ ከሆነ ስለ እናቱ አውርቶ አይጠግብም። በነገራችን ላይ የእውነት አውርቶ በቃ። ማለት አብዛኛ እኛ ነን አልቃሽ፣ አይደለም የማርክ እና የቡራ በጣም ይለያል። በቃ በነገራችን ላይ ማርክም ከዚህ በፊት ኢንተርቪ ተደርጎ ነበር ማርክም እንግዲህ ከዚህ በፊት ኢንተርቪ ተደርጎ ነበር። እዛ ላይ ስለ እናቱ ያለው ክብር፣ ስለ እናቱ እንዴት እንዳሳደገች ብዙ ነገር ስናገር ነበር። ቡራም እንደዚህ በተመሳሳይ አለ አባት ነው ያሳደገችው። እሺ የማለት ነው ጀግና እናት ናት እውነት ለመናገር አራቱ ልጆች እንግዲህ አንከባክባ ክባ በስርዓት ብቻውን በብዙ ጠውረድ ውስጥ እንዳሳደገችው ከዚህ በፊት በብዙ ኢንተርቪው ላይ ተናግሯል። ያለቀሰ ማለት ነው እንደሴት ልጅ እውነት ለመናገር እንዲሁም ለምባ ቅርብኛ አይደለም ግን፣ በጣም ለእናቱ ያለ ክብር ለእናቱ ያለ ፍቅር በጣም ይለያል። የእሱና ማርኬ ማለት ሚዲያ ላይ ከመጡ ዩቱበሮች የሁለቱን ይለዩልኛል በነገራችን ላይ የማርኬን በጣም ደስ የምትል እናት ናት። የቡራ ምንደዛ እና በዚህ አጋጣሚ ሰላም ሊበላችሁ ውዶች፣ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ስትበልልኝ፣ ላይክ ሰብስክራይብ የምታደርጉልኝ ከልብ ማመሰግናችሁ ውዶቼ፣ ውድድ ነው ማደርጋችሁ ሁላችሁም። ሰብስክራይብ ደግሞ አስር ሺህ ብታስገቡኝ በጣም ደስ ይለኛል። ብታደርጉ በቅንነት ምንም አይከፈልበትም። ላይክ ቢታርጉልኝ የመጣችሁ ማለት መምጣታችሁ አልቀረ ላይክ ቢታረጉልኝ ደስ ይለኛል ማለት ነው። ለምን ዩቱቤ የታየልኝ አይደለም አንደኛ ከቅጣት አሁን ነው የተለቀቀልኝ። ስለዚህ የታይ አይደለም ማለት ነው። ውዶቼ ሼር እና ላይክ ብታደርጉልኝ በጣም ደስ ይለኛል። ወዳችኋል ወይ እንግዲህ ብዙ ሰው አይሚ የአይሚ ስም ነው የተነቀሰ የሚሉ ብዙ ወሬ አለ። ሲጀምር ይታያል ማለት ነው። እዚህ ላይ አይታችኋል፣ ይታያል በደንብ ነው የሚታየው እሱ ራሱ ካሜራ ላይ በደንብ እያሳየ ነበረ። እና ማማ የሚል በእንግሊዝኛ ነው ራሱ ይጻፈ ማለት ነው የተነቀሰው። ስለዚህ የአይሚ አይደለም ማለት ነው። እናትየው በጣም እንደሚወዳት ከዚህ በፊት ሽየን ሌላ ስም ይኖራቸው አላቅም። በዚህ አጋጣሚ ቅርታ ማማዬን በጣም ነው የእውነት። በጣም ትልቅ ክብር አለኝ፣ በነገራችን ላይ ለእናቶች ለሁሉም። ስለዚህ ያ አይሚ አይደለም አይሚዬ። እንግዲህ ትላንትና፣ ለምን ዛሬ፣ በሶስና ነው እንደዛ ነው የተለቀቀ። በጣም ነው ሶስና ፈታሙ ያደረገችኝ። በእርግጥ በዚህ አጋጣሚ ከዚህ ሬስ ቢትወጡ ደስ ለናል። እውነት እንደ በፊቱ እንደዚህ አያችሁ፣ እንዴት አባታችሁ እንደሚያምሩ ከዚህ በፊት የሚሰሩ ቪዲዮ አይሚና ቡራ ውሽዬ ሰፕራይስ ሲያረጉ ምናምን በጣም የሚያምር ነበረና እንደዚህ ብትመለሱልን። በዚህ አጋጣሚ ጥሬ ነው መልክቴም ነው ጋይስ፣ አስተያየቴም ነው ከልቤ ማለት ነው። የእውነት ሚዲያ ላይ ያለው በዚህ ሰት በጣም ነው የሚያስጠላ። እዛም እዛም ተጣላን፣ እዛም ተፋታን ነው ጌታን ከና ብዙ አሉ። አሁንም እንጂ አላቅም። ለማንኛውም ውዶቼ ስለዚህ ይኸው ይታያል፣ በደንብ ነው የሚታየው። አይዘው ጉራዬ በዚህ አጋጣሚ አይዘው ያመመግነዋል። ወይኔ እኔ ራሱ መርፌ ማለት ነው ጋይስ መርፌ ራሱ በጣም ነው ምፈራው። እንኳን ሊነቀስ ጌታን መርፌ በጣም ጥላቴ ነው። መርፌ የእውነቴ ነው የምላችሁ። ለማንኛውም ውዶቼ ላይክ፣ ሰብስክራይብ ተደርጉልኝ ደስ ይለኛል። እንዳልኳችሁ አበረታቱኝ። በእግዚአብሔር እዚህ ቤት ይወጣችሁ ማለት ነው። ላይክ ሳታረጉ ሰብስክራይብ ሳታረጉ ቢያንስ አስር ሺህ ብቻ አስገቡ፣ ችግር የለውም። ሌላ እና ጋይዝ እንግዲህ ዛሬ ቡራዬ በዚህ አጋጣሚ ታውቃላችሁ፣ ለእናት ያለው ክብር ለሴቶች ያለው ክብር በጣም ይለያል። እንዳልኳችሁ ማርኬም እንደዛ በጣም ነው የምወዳችሁ። ጋይሲኒ ቡራም ማርኬም በጣም ኔንጃ አላውቅም። ከዩቱበሮቹ በጣም የምወዳችሁ ሁለቱ ናቸው። ወይስ ሌላ አሉ ጋይስ? ሌሎችም ይለውላሉ ጋይስ፣ ሁሉ ወዳችኋለሁ። ኔ ግን የተለየ ክብር ያለኝ ደስ ይሉኛል፣ በቃ የሚሰሩ ስራ ደስ ስለሚለኝ ከዚህ በፊት ማለት ነው አሁን ያሉት ሁሉም አይመች ጭቅጭቅ ስለሆነ ማለት ነው ጋይሶች፣ ይሰለቻላል ጭቅጭቅ ሲበዛ። ለማንኛውም ጋይ እንግዲህ አትሳሳቱ ማለት ነው፣ በዚህ አጋጣሚ አትሳሳቱ። የተሳሳተ መንገድ ሄዱ። ነጽህ ቤት ትክክለኛ እስታይ ነው የምታገኙት፣ ትክክለኛ መረጃ ነው የምታገኙት። ሲጀምር ለማንም አላሽቃብጥም። ወዳቸው፣ ሁሉም ወዳቸዋለሁ፣ ግን ፍቅር ትለይብኛለች። ያ ጋይስ ሀይ ሚሊዮን በጣም ነው ወዳት ጋይስ። አሁን ስራቸው ትንሽ ቢያስቀይመንም ከቡራ ጋር ታርቆ ቢመጡልን በጣም ደስ ይለኛል። እውነት በጣም ነው የሚያምሩ እዚህ ቦታ በተለይ ማለት ነው። ለዛ ነው ያመጣው ትውስታ እንዲሆንላችሁ ጋይስ ታምብልህት ላይ አርግላችኋለሁኝ። እንግዲህ በዚህ ሁኔታ ቢመጡልኝ፣ ቢመጡልን፣ ቢመጡልኝ አላልኩም። ለግሌ እኮ አደረግኳቸው እንዲህ ረነጽ ወደ ራሶች ተመለሸ። ቢመጡልን ጋይስ ወዳችኋለኝ። በዚህ አጋጣሚ ለእናቶች ክብር ይገባቸዋል።